ስሜ ኒታን ነው፣ ከእስራኤል ነው የመጣሁት። መስቀልን በኢትዮጵያ በአዲስ አበባ ስታደም ለሁለተኛ ጊዜ ነው። ከምንም በላይ ድባቡ በጣም ነው ደስ የሚለው። በተለይ በመስቀል ያለው ምእመናኑ፣ አልባሳቱና ሃይማኖታዊ ትዕይንቱን እወደዋለሁ። ዓለም ከኢትዮጵያ ሊማር ይገባል የምለው ነገር ቢኖር በዓሎቻቸው ሁሉንም አቃፊ ናቸው። በተለይ ሃይማኖታዊ ባህሎቻቸው ሰላምንና መከባበርን አብዝተው የሚሰብኩ ናቸው።

ማ ስክሪስ እባላለሁ። ከአሜሪካ ፍሎሪዳን የመጣውት። ደመራው በጣም ነው ደስ የሚለው። ሳምንት አልፎኛል እዚህ ከመጣው። ልክ እንደ ቤተሰብ ሆኖ ነው ሁሉም ሰዎች በዓሉን የሚያከብሩት። የኢትዮጵያን ምግብም በጣም ነው የወደድኩት። ብታምኝም ባታምኝም እንጀራ መጋገር ትናንት ተምሬያለሁ። በዚህ በዓል ደግሞ ህዝቡ በአንድ ላይ ሆኖ እምነቱን በጋራ ሲያከብር ስታይ በጣም ይማርካል። እንጂ ስሜ ጋሪ ብራዚል ይባላል ከአሜሪካ ኒውዮርክ ነው የመጣውት። ወደ ኢትዮጵያ ከመጣው 12 ቀናት አልፎኛል። የአዲስ አበባ ከተማ እድገት በጣም ነው ያስገረመኝ። በዓሉ የአልባሳቱ ማማር በጣም ደስ ይላል። ዣንጥላው መስቀሉ ምዕመናኑም ይደንቃል። ለሌሎች ዜጎች ማለት የምፈልገው ወደ ኢትዮጵያ ቢመጡ በርካታ ታሪካዊና ሃይማኖታዊ ቅርሶች ስላሉ መጥተው ቢመለከቱ ጥሩ ነው እላለሁ። There's lots to see and do here in Ethiopia.